ኢትዮጵያውያን እጃቸው ቢቆረጥ በደማቸው ውስጥ ማርያም የሚል ይገኛል። እኛ ኢትዮጵያውያን ለመቤታችን ካለን ፍቅር የተነሳ እንዲ በማርያም ካለኮ፣ በቃ ለመስቀሉ ያለኮ ግሸን ማርያም ነው። በመስቀል ላይ የነበረው ደግሞ ልጇ ነው። ቃልን ወልዳ ውላድ ተቃል አምላክን ወልዳ እማ አምላክ የተሰኘች የነቢያትን። ተሳፍረን ነበረ በሔዋን መኪና ማርያም አዳነችን ፍሬን ያዘችና፣ የመጀመሪያውን ቤተ ክርስቲያን ርእሰ አድባራት ወገዳማት አክሱም ጽዮን ማርያም ናት። እነዚህም አምስቱ መስዋዕተ ኦሪት ከተሰወባቸው ቦታዎች ውስጥ እንግዲህ መስዋዕተ ኦሪት ማለት አስበው፣ ከሁለት ሺህ ዓመት በፊት የነበረ ነው፣ በሕገ ኦሪት ውስጥ የነበረ ነው እና ከነዛ ውስጥ እንኳን ብንመለከት ተድባበ ማርያም፣ ብርብር ማርያም፣ አክሱም ጽዮን ማርያም፣ አራቱ መርጦ ለማርያም፣ ከአምስቱ መስዋዕተ ኦሪት ከሚሰዋባቸው አራቱ በመቤታችን የተሰየሙ ናቸው። ከአምስቱ እንደገና ደግሞ የቀደሙት ነገስታቶችና አብረዋ ጽዋ እንኳን ሲሰሩ የምታያቸው ነገሮች በወርቅ ለብጠው ሲሰሩ ታያለ። አብያተ ክርስቲያናት ለመቤታችን ያላቸው ፍቅር ነገሥታቶቹ ከመቤታችን ጋር ሲዋሃዱታል። ናጼ ናኦድን ናጼ ዘራ ያዕቆብን ስታይ መቤታችን ነው እኮ የአጼ ዘራ ያዕቆብን መቤት ነው ምንለው። ነገሥታቶች ሳይቀሩ ለመቤታችን ያላቸው ፍቅር እጅግ በጣም የተለየ ነው። ምክንያቱም ምንድን ነው ቢባል እናትና ልጅን መነጣጠል አትችልም። ወደ ቤተልሔም ሲሄዱ እናትና ልጅ አብሮ ነበሩ። ወደ ግብጽ ሲሄዱ እናትና ልጅ አብሮ ነበሩ። ቀራኔውም ሲመጣ እናትና ልጅ አብሮ ናቸውና ለዚህ ነው ንግስቲቱ የወርቅ ልብስ ለብሳና ተጎናጽፋ በቀኝ ትቆማለች ነው። በመንግስት ሰማያትም አብረው ናቸው። ሊለያዩ የማይችል ውህደት ነው። ምክንያቱም ቃል ስጋ ሆነ ነው የሚለው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ቃልም ስጋ ሆነ ነው። አልተለወጠም፣ ተዋሃደ ከማን ስጋ ነስቶ ከእመቤታችን ስጋ ስለዚህ ኢየሱስ ክርስቶስ ቀራኔው ላይ ተሰቀለ የምንለው እኮ የድንግል ማርያምን ስጋ ወስዶ ነው ከሰማይ ስጋ አላመጣም ቃል ነው እና የመጣው ስለዚህ ኢየሱስ ክርስቶስን ስታነሳ እመቤታችንን አብረህ የምታነሳበት ነውና እና እንደውም በአንድ ወቅት አንድ ተመራማሪ ወደ ኢትዮጵያ መጥቶ በሚያይበት ሰዓት ወደ ቤተ ክርስቲያን ሲመጣ የአባ ሕርያቆስን ቅዳሴ ጎሠ ልብየ ቃለ ሠናየ ሴማርያምን ቅዳሴ እናገራለሁ በማስረዘም አይደለም በማሳጠር እንጂ ሲል ሰዓታቱ ሲመጣ ንእ የሚለውን የአባ ጊዮርጊስ ዘጋሥጫን ሰማ። ቲ አለ ተመልክ የእኔ ቢጤ በንተ ስማ ለማርያም ሲል ይሰማል። ሕፃኖቶቹ ሲጫወቱ የማርያም መንገድ ስጠኝ፣ እቺ ጣት የማርያም ጣት፣ ፊት ላይ ጥቁር ነጠብ ሲኖር ማርያም ሳመች፣ ሕፃናት ሲስቁ ማርያም አጫወተችው፣ ቀስተ ደመና ሲታይ የማርያም መቀነት። አንድ እናት ልትወልድ ስትል ማርያም ማርያም ማርያም ይላል። ከወለደች በኋላ እንኳን ማርያም መርችሽ ማርያም በሽልምት አውጣሽ። ይሄን ሁሉ ተመለከተ ተመለከተና፣ እነዚህ ኢትዮጵያውያን እጃቸው ቢቆረጥ በደማቸው ውስጥ ማርያም የሚል ይገኛል። ገባ እመቤታችን አበቤተ ክርስቲያን ናት። ምንለው እኮ የጸሎትን ማሳረጊያ ናት። እግዚኦ ማረነ ክርስቶስ ተብሎ ጥቤ በቤተ ክርስቲያን በእንተ እግዝእትነ ማርያም ማረነ ክርስቶስ ሳይባል እኮ አይዘጋም። የጸሎትን መዝጊያ እሷ ናት፣ መክፈቻውን መዝጊያዋም እሷ ናት። እና እያንዳንዱ ቅዳሴ ራሱ ሲጀምር ከቤተልሔም አይደል? መሶብ ወርቁን ይዞ መሶብ ወርቁ እኮ እመቤታችን ምሳሌ ነው። እና እኛ ኢትዮጵያውያን ለመቤታችን ካለን ፍቅር የተነሳ እንደ በማርያም ካለኮ፣ በቃ ያለው በማርያም እናት ናታ ሩሩ ናትና እመቤታችን። ጻርቃኔ ማርያም ብትሄድ፣ አክሱም ጽዮን ማርያም ብትሄድ፣ ግሸን ማርያም ብትሄድ ግማደ መስቀሉ ያለውኮ ግሸን ማርያም ነው። በመስቀል ላይ የነበረው ደግሞ ልጇ ነው። የተወጋበት ጦር፣ ሰፈነግ የጠጣበት ዋንጫ፣ የታሰረበት ገመድ፣ የለበሰው ከለሜዳ የሚገኘውኮ ግሸን ነው። ያ ደግሞ በእሷ ስም የተሰየመ ነው። እና እጅግ እጅግ በጣም የተለየ ፍቅር አለን። ሩህሩት ናት፣ ቅድስት ናት። የእሷ ቅድስና ከማንም ሰው ጋር ሊወዳደር የማይችል ከፈጣሪ በታች ከፍጥሯን ሁሉ በላይ ናት። ኪሩቤል መንበሩን መሸከም የማይችሉትን እሷ የአዲስ ኪዳን ኪሩብ ሆና በማሕፀኗ ተሸከመችው። ለዚህ እኮ ነው እሳት ወዲህ ተተከለ ብሎ ባህር ያቆስ የሚናገረውና ምሳሌ የተጣላት ጽሁፍ፣ ድንቅ ናት። ለዚህ ነው የአሚና ዳብ ሰረገላ፣ የኢያሱ የመሰክሯት፣ የሳሙኤል የሽቶ ሙዳይ፣ አምባ መጠጊያችን፣ መሸጋገሪያ መርኩዛችን፣ የገነት በር መግቢያችን፣ የሚስጠር ጓዳችን፣ ሰዓሊተ ምሕረት፣ አቁራዴ የተማት ምራገ ጸሎት፣ ቅድስት ድንግል ወላዲተ አምላክ፣ ብርሃንን ወልዳ እመ ብርሃን፣ ቃልን ወልዳ ወላዲተ ቃል፣ አምላክን ወልዳ እመ አምላክ የተሰኘች፣ የነቢያት ትንቢት፣ የሐዋርያት ስብከት፣ የዋሻ ብርሃን፣ የጻድቃኔ ሞገስ፣ የንጡጥ ጧፈዋሽ፣ የአክሱሟ ዘውድ፣ የመስቀል ስር ስጦታ። ዮሐንስም ይዟት ወደ ቤቱ ሄደ ይላል መጽሐፍ እኮ። እነዋት እናት ብሎ ጌታ ለዮሐንስ ሰጠው። ዮሐንስ ወልደ ነጎድጓድ፣ ታውሎጎስ፣ አቡን ቀለምሲስ፣ የተባለው ፍቁረ እግዚእ ጌታ ይወደው የነበረ ዮሐንስ መልእክታትን የጻፈ፣ ወንጌልን የጻፈ፣ በፍጥሞ ደሴት ራእይ ያየ፣ ሰባ ዘመን ፊቱ የጠቆረ የኢየሱስ ክርስቶስን ስነ ስቅለት የሳለ ማርያም የምትባል እናት አለችው። ከእሷ በላይ እናት ስለምታስፈልገው ድንግል ማርያምን ወሰደ፣ 15 ዓመት በቤቱ አስቀመጠ። ገባ ። ስለዚህ እንዋት እናት ብሎ ለዮሐንስ የተሰጠችውን በቀራኒው አደባባይ የተሰጠችውን እናት እኛ ኢትዮጵያውያን ስለምንወድ ተቀብለናት አለና፣ የእመቤታችን ፍቅር በጣም ሁሌ ብትናገር ብትናገር የማያልቅ ነው። እኔ ስለ መብርሃን ብናገር በእንባ ብናገር አልጨርሶም። በባዕድ አገር ብሄድ ስንቄ ናት፣ በጭንቀት ሰዓት ደራሼ ናት፣ ከለላዬ ናትና ዕጹብ ድንቅ ነው። ያ ማለት እመቤታችንን እናመልካለን ማለት አይደለም። አምልኮታችን ለፈጣሪ ነው፣ አክብሮታችን ለድንግል ማርያም ነው። ስለመረጣት ስለወደዳት፣ ስላደረባት የአምላክ እናት እመቤታችን ክብር ታዲያ ከሰው ጋር እንዴት ይወዳደራል? እሷ በሹመት በሰላማዊ ሰልፍ አልተመረጠችም። እሷን የመረጣት ዓለም ሳይፈጠር በፊት በኢየሱስ ክርስቶስ መረጠን እንዳለ ቅዱስ ጳውሎስ ዓለም ሳይፈጠር በፊት የተመረጠችና ቅድስት ውብ ልዕልትናት ነው። ስለሷም ኖሮ እንደ ሰዶም በጠፋን፣ ገሞራንም በመሰለን አለ ኢሳይያስ። ዘር ምርጥ ዘር፣ ነቅ የሌለባት ዘር እመቤታችን ስለተገኘች ተሳፍረን ነበረ በሔዋን መኪና፣ ማርያም አዳነችን ፍሬን ያዘችና ፍሬኑን ይዛ ከሞት ያዳነችን ፍሬ ሕይወት የሆነውን ኢየሱስ ክርስቶስን በማኅፀን አኖራ ከሲኦል እንድንተርፍ ለምክንያት የሆነችን ድንግል ማርያም ስለሆነች ያቺ ምርጥ ዘር፣ ነቅ የሌለባት ደመና፣ ዝናብ ያዘለች ደመና፣ እውነተኛ እናት ድንግል ወላዲተ አምላክ ናትና፣ የእመቤታችን ክብሯን፣ በረከቷ፣ ረዴቷ ከሁላችን ጋር ይሁን።